መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። ኢህአፓ ይህንን ያለው ዛሬ ጥቅምት 21 ቀን 2018 ዓም ባወጣውና ለሚዲያዎች በላከው መግለጫ ላይ ነው። ዝርዝር መግለጫውን ይዘነዋል እናቀርበዋለን። የዮሐንስ አልማየሁ ብርጌድ ከሁለት አቅጣጫ በመክበብ አምስት የመከላከያ አባላት ሲሞቱ ሶስቱ ቁስለኝ ሆነዋል። በዚህ የተበሳጨው የአገዛዙ ሰራዊት በዙ 23 ደብረ ጽላሎ ወደ ተባለ ቀበሌ አርሶ አደሮች ለስራ እንደተሰማሩ ህጻናቱንም፣ ሌሎችንም የርዕሰ ክፍሎች በተበተኑበት ህዝብን ለመምታት በታሰበ መልኩ ወረቀት ሲደበድብ ውሏል። መረጃውን ይዘኗል እናቀርበዋለን። ጡጥ ቆራጩ የብልጽግና ሰራዊት በሰሜን አማራ ቀጠና በሊቦ ከምከም ወረዳ ንጹሃን አርሶ አደሮችን ጨፈጨፈ። በትናንትናው ዕለት ጥቅምት 20 ቀን 2018 ዓ.ም በሊቦ ከምከም ወረዳ ቡራግዚ ብሄር ቀበሌ ልዩ ስሙ ጭሮዬ ከተባለው አካባቢ በመከላከያ ተብዮና የአማራ ህዝብ ጡት ነካሽ በሆነው በሚሊሻ አባት ከ ልጁን እና ከብቶችን ግጦሽ ላይ በማገት ላይ የነበረን የስምንት ዓመት ህፃን ጨምሮ በአጠቃላይ ከሰባት በላይ ንጹሀን አርሶ አደርን አማራ ታጣቂዎች በአሰቃቂ ሁኔታ መረሸናቸውን የአይንማኞች ገልጸዋል። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ቻይና ና ን እሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች ከእለት ደራሽ ሰብአዊ እርዳታ ባለፈ በዘላቂነት ራሳቸውን ችለው እንዲቋቋሙ ጥሪ ያቀርበዋል። ለደህንነታችን ሲባል ስማችን ይገለጽ ያሉ በደብረ ብርሃን ከሚገኙ የተፈናቃዮች መጠለያ ጣቢያዎች አንዱ በሆነው ቻይና ካምፕ የሚገኙ የገለጹት ተፈናቃይ እንደተናገሩት እርሳቸው በተጠሉበት ካምፕ ብቻ ከ11 ሺህ በላይ ተፈናቃዮች እንደሚገኙ ገልጸው የመቋቋሚያ ጥያቄያቸውን አቅርበዋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም በደህና መጡ። ስለ ተከታተሉና ስለመረጡን ከልብ እያመሰገን በመቀጠልም በአርስቱ ያደመጣችኋችሁ መረጃዎችና እንዲሁም ሌሎች መረጃዎችን ወደ እናንተ ይዘን ቀርበናል። መረጃዎቻችን ስትከታተሉ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆንበትና እንጠይቃለን። ወደ ዝርዝር መረጃው እናልፋለን። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። ኢህአፓ ይህንን ያለው ዛሬ ጥቅምት ሃያ ጥቅምት ቡድን ቀን 2018 ዓ.ም ተምረት ባወጣውና ለሚዲያዎች በላከው መግለጫ ላይ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 ቀን 2018 ዓ.ም ተምረት ለሊት በጉናና በመርቲ ወረዳዎች 17 ንጹሃን፣ ጥቅምት 17 ቀን 2018 ዓ.ም ተምረት ለሊት በሽርካ ወረዳ 3 ንጹሃን፣ ጥቅምት 18 ቀን 2018 ዓ.ም ለሊት በሆሎንቆ ዋቢ ወረዳ 5 ንጹሃን በድምሩ 25 ንጹሃን ኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ምዕመናን በአሰቃቂ ሁኔታ ተገድለዋል ብሏል። ያባ በ በመኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሀዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮች ላይ ለደረሱ ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰሩት ግድያዎች፣ አፈናዎች እገታዎች፣ ማፈናቀሎችና ማፈናቀሎችና የንብረት ንጥቂዎችና ውድመቶች በአስቸኳይ ሊቆሙ ይገባል ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠይቋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔር ኃይል ምዕራባ አማራ ቀጠና ቴዎድሮስ ዮሐንስ አለማየሁ ብርጌድ በጠላት ላይ ጥቃት ፈጽሞ ድልን ተቀዳጅቷል። ጥቃቱ የተፈጸመው በትናንትናው እለት መንግስት ተብዬው የህዝብ ጠላት ከአዴትና ከሌላም ቦታ በመሰባሰብ የተለመደ ፕሮፓጋንዳውን ለመርጨት በሚደሉትበት ወቅት ለዙሪያ ጥበቃ ባስቀምጧቸው ወደ ወታደሮች ላይ ነው። ጥቃቱ የተፈጸመው ጠላትን ከሁለት አቅጣጫ በመክበብ ሲሆን በዚህ ጥቃትም አምስት የመከላከያ አባላት ሲደመሰሱ ሦስቱ ደግሞ ቁስለኛ ሆነዋል። በዚህ የተበሳጨው ያገዛዙ ሰራዊት በዙ 23 ደብረ ጽላሉ ወደ ተባለ ቀበሌ አርሶ አደሮች ለስራ እንደተሰማሩ ሕፃናቱና ሌሎችም የእርሰ ክፍሎች በተበተኑበት ህዝቡን ለመምታት በታሰበ መልኩ ከርቀት ሲደበድብ ውሏል። መረጃውን ያደረሰን የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ክፍል ነው። በሌላ መረጃም በአማራ ክልል በሶስት መጠለያ ጣቢያዎች ጥለው የሚገኙ ተፈናቃዮች በዘላቂነት እንዲቋቋሙ ለመንግስት ጥሪ ያቀረቡ በአማራ ክልል ሰሜን ሸዋ ዞን ደብረብርሃን ከተማ ቻይናና ወይን ሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች ከዕለት ደራሽ ሰብአዊ እርዳታ ባለፈ በዘላቂነት ራሳቸውን ችለው እንዲቋቋሙ ጥሪ ያቀርበዋል። ለደህንነታችን ሲባል ስማችን አይገልጽ ያሉ በደብርሃን ከሚገኙ የተፈናቃዮች መጠለያ ጣቢያዎች አንዱ በሆነው በቻይና ካምፕ እንደሚገኙ የገለጹት ተፈናቃዩ እንደተናገሩት እርሳቸው በተጠሉበት ካምፕ ብቻ ከ11 ሺ በላይ ተፈናቃዮች ይገኛል ይገኛሉ። ከቀደም ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡም አምስት አመታት እንዳስቆጠሩ ተናግረዋል። ከዚህ ቀደም ድጋፍ የሚያደርጉላቸው መንግስታዊ ያልሆኑ አካላት፣ ግብረሰናይ ድርጅቶችና ባለሀብቶች ነበሩ ያሉት አስተያየት ሰጪ የጊዜ መርዘምን ተከትሎ ለጋሾቹ መሰልችታቸውን ተናግረዋል። አሁን ላይ ምንም አይነት የምግብ እርዳታ እየቀረበልን አይደለም ያሉት ተፈናቃዮች ከአምስት አመታት በፊት የተሰሩት መጠለያ ጣቢያዎችም በጊዜ ሂደት ከአገልግሎት ውጭ ለመሆን እንደተቃረቡ አስረድተዋል። በተደጋጋሚም ጉዳዩን ከመሳወቃቸው የተነሳ መሰላቸት ውስጥ እንደገቡም በምሬት ተናግረዋል። ምንም እንኳን የ የነቀዘና ለምግብነት ለማዋል የሚከብድ ቢሆንም ከዚህ ቀደም 15 ኪሎ በቆሎ ይሰጣቸው እንደነበር ግን አስታውሰዋል። በዚሁ በደብረሃን ከተማ ወይን እሸት እየተባለ የሚጠራው ሌላኛው የመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችም በተመሳሳይ ከፍተኛ ችግር ውስጥ መሆናቸውም በስፍራው ተጠልለው የሚገኙ ተፈናቃይ ተናግረዋል። በመጠለያ ጣቢያ ውስጥ ከ8 ሺህ በላይ ተፈናቃዮች እንደሚገኙ የተናገሩት አስተያየት ሰጪው እንደ ቻይና ካምፕ ሁሉ ከዚህ በፊት ደረግላቸው የነበረው የተበላሸ በቆሎም ጭምር ከቀረበላቸው ከሁለት ወር በላይ ማስቆጠሩን ገልጸዋል። ካምፑ ከዚህ በላይ ቁጥር ያላቸውን ተፈናቃዮች ይዞ እንደነበረ የሚናገሩት ተፈናቃዮች ከሰሞኑ ባቄሌ ወደ ተሰኘው ሶስተኛ የመጠለያ ጣቢያ መወሰዳቸውን አመልክተዋል። ተፈናቃዮቹ እንደገለጹት ወደ መጠለያው ከመግባታቸው በፊት በኦሮሚያ ክልል አራቱም የወለጋ ዞኖች ውስጥ ይኖሩ የነበሩ፣ ይሁንና በአካባቢዎች በተፈጠረው የሰላምና ጸጥታቱ ተፈናቅለው ወደ አማራ ክልል መጥተዋል። በተመሳሳይ በክልሉ ሰሜን ጎንደር ዳባት ወረዳ የሚገኙና አስተያየቶቻቸውን የሰጡ ተፈናቃይ በትግራይ ይመሩት ከነበረው ኑሯቸው ተፈናቅለው ወደ አካባቢ መሄዳቸውን በመግለጽ በዛም ልክ እንደ ደብረ ብርሃን ሁሉ በርካታ ችግሮች የግ ጥማቸው መሆኑንም ጠቅሰዋል። የሚቀርብላቸው በቆሎ በወፍጮ እንኳን አይፈጩልንም የሚሉት ተፈናቃዩ አልፎ አልፎም ቢሆን የውጭ ተራድኦ ድርጅቶች ብቻ ድጋፍ እንደሚያደርጉላቸው ገልጸው ስንት ነገር የለመደ ቤት ንብረት የነበረን ሰዎች ነን ሲሉ ስለ ቀደመ ሕይወታቸው ያወሳሉ። ካምፕ ውስጥ እርዳታ ሳይሆን የምንቋቋምበት መንገድ ነው መንግስት እንዲያመቻችልን የምፈልገው ሲሉም ጥሪያቸውን አቅርበዋል። የሚያስቀምጡት ቆራጩ የብልጽግና ሰራዊት በሰሜን አማራ ቀጠና በሊቦ ከምከም ወረዳ ንጹሐን አርሶአደሮችን ጨፈጨፈ። በትናንትና ዕለት ጥቅምት ሃያ ቀን 2018 ዓም በሊቦ ከምከም ወረዳ ቡራ ጊዜ ብሄር ቀበሌ ልዩ ስሙ ጭሮዬ ከተባሉ አካባቢ በመከላከያ ተብዮ ና የአማራ ህዝብ ጡት ነካሽ በሆነው በሚሊሻ አባት ከ ልጁን እና ከብቶችን ግጦሽ ላይ በማገት ላይ የነበረን የስምንት አመት ህጻን ጨምሮ በአጠቃላይ ከሰባት በላይ ንጹሐን አርሶአደርን አማራ ታጣቂዎች በአሰቃቂ ሁኔታ መረሸናቸውን የዓይን እማኞች ገልጸዋል። ከዚህም በተጨማሪ እዚሁ ቀበሌ ላይ ዘመድ ለመጠየቅ ከሌላ ቦታ የመጡ የቡራ እግዚአብሔር ቀበሌ ነዋሪ ያልሆኑ ተጨማሪ አባትና ልጅም በግፍ ተረሽነዋል። ከተረሸን ንጹሐን መካከልም አንደኛ ሞላ ታከለ፣ ሁለተኛ አስቻለው ሞላ፣ ሶስተኛ ሀብትያል እንዲሁም ሌሎች ለጊዜው ስማቸው ያልደረሰን ወገኖቻችንም ተወልደው ባደጉበት ድረው ኩላውና አርሰው አርሶ በኖር በቀያቸው በብልጽግና አረመኔ አሽከሮች የጭቃኔ ጥግ በተሞላበት አኳኋን ተረሽነዋል። ሌሎች ሁለት ንጹሐን አማሮችም ክፉኛ ቆስለው አምልጠው በሕክምና ላይ ይገኛሉ። ይህ የዘር ማጥፋት ዘመቻ አሁን ላይ የተጀመረ ባይሆንም ይበልጥ ተባብሶ አድማሱን እያሰፋ በመቀጠል ላይ ነው ሲሉም የመረጃ ምንጮች ይገልጻሉ። የተከበራችሁና ተወደዳችሁ የቻናላችን ቤተሰቦች ስትከታተሏቸው የነበሮች መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ መልካም ሁሉ ተመኝላችሁ በደህና ዋሉ። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። ኢህአፓ ይህንን ያለው ዛሬ ጥቅምት 21 ቀን 2018 ዓም በወጣውና ባወጣውና ለሚዲያዎች በላከው መግለጫ ላይ ነው። ዝርዝር መግለጫውን ይዘነዋል እናቀርበዋለን። የዮሐንስ አልማየሁ ብርጌድ ከሁለት አቅጣጫ በመክበብ አምስት የመከላከያ አባላት ሲሞቱ ሶስቱ ቁስለኛ ሆነዋል። በዚህ የተበሳጨው የአገዛዙ ሰራዊት በዙ 23 ደብረ ጽላሎ ወደ ተባለ ቀበሌ አርሶ አደሮች ለስራ እንደተሰማሩ ህጻናቱንም፣ ሌሎችንም የርዕሰ ክፍሎች በተበተኑበት ህዝብን ለመምታት በታሰበ መልኩ በርቀት ሲደበድብ ውሏል። መረጃውን ይዘናል እናቀርበዋለን። ጡት ቆራጩ የብልጽግና ሰራዊት በሰሜን አማራ ቀጠና በሊቦ ከምከም ወረዳ ንጹሐን አርሶአደሮችን ጨፈጨፈ። በትናንትናው ዕለት ጥቅምት ሀያ ቀን 2018 ዓ ም በሊቦ ከምከም ወረዳ ቡራግዚ ብሄር ቀበሌ ልዩ ስሙ ጭሮዬ ከተባለ አካባቢ በመከላከያ ተብዮና የአማራ ህዝብ ጡትነካሽ በሆነው በሚሊሻ አባት ከ ልጁን እና ከብቶችን ግጦች ላይ በማገት ላይ የነበረን የስምንት ዓመት ህጻን ጨምሮ በአጠቃላይ ከሰባት በላይ ንጹሃን አርሶ አደርን አማራ ታጣቂዎች በአሰቃቂ ሁኔታ መረሸናቸውን የዓይን እማኞች ገልጸዋል። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ቻይናናዊን እሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች ከዕለት ደራሽ ሰብአዊ እርዳታ ባለፈ በዘላቂነት ራሳቸውን ችለው እንዲቋቋሙ ጥሪ አቀርበዋል። ለደህንነታችን ሲባል ስማችን ይገለጽ ያሉ በደብረ ብርሃን ከሚገኙ የተፈናቃዮች መጠለያ ጣቢያዎች አንዱ በሆነው ቻይና ካምፕ የሚገኙ የገለጹት ተፈናቃይ እንደተናገሩት እርሳቸው በተጠሉበት ካምፕ ብቻ ከ11 ሺህ በላይ ተፈናቃዮች እንደሚገኙ ገልጸው የመቋቋሚያ ጥያቄያቸውን አቅርበዋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም በደህና መጡ። ስለ ተከታተሉና ስለመረጡን ከልብያ ከልብ ያመሰግን። በመቀጠልም በአርስቱ ባርስቱ ያደመጣችኋችሁ መረጃዎች መረጃዎችና እንዲሁም ሌሎች መረጃዎችን ወደ እናንተ ይዘን ቀርበናል። መረጃዎቻችን ስትከታተሉ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆን በትና እንጠይቃለን። ወደ ዝርዝር መረጃው እናልፋለን። መንግስት ለአርሲው ግድያ ይቅርታን እንዲጠይቅና ካሳ እንዲከፍል ከፍል ኢሕአፓ ጠየቀ። ኢሕአፓ ይህንን ያለው ዛሬ ጥቅምት ነው ቀን ቀን 2018 ዓ.ም ባወጣውና ለሚዲያዎች በላከው መግለጫ ላይ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 ቀን 2018 ዓ.ም ለሊት በጉናና በመርቲ ወረዳዎች 17 ንጹሃን ጥቅምት 17 ቀን 2018 ዓ.ም ለሊት በሽርካ ወረዳ 3 ንጹሃን ጥቅምት 18 ቀን 2018 ዓ.ም ለሊት በሆሎንቆ ዋቢ ወረዳ 5 ንጹሃን በድምሩ 25 ንጹሃን ኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ ምዕመናን በአሰቃቂ ሁኔታ ተገድለዋል ብሏል። ያባ በ በምእመኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሐዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮች ላይ ለደረሱ ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናው እገታዎች፣ ማፈናቀሎች ና የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባል ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠይቋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔር ኃይል ምዕራብ አማራ ቀጥና ቴዎድሮስዝ ዮሐንስ አለማየሁ ብርጌድ በጠላት ላይ ጥቃት ፈጽሞ ድልን ተቀዳጅቷል። ጥቃቱ የተፈጸመው በትናንትናው እለት መንግስት ተብዬው የህዝብ ጠላት ከአድት ና ከሌላም ቦታ በመሰባሰብ የተለመደ ፕሮፓጋንዳውን ለመርጨት በሚደልቱበት ወቅት ለዙሪያ ጥበቃ ባስቀምጧቸው ወዳደሮች ላይ ነው። ጥቃቱ የተፈጸመው ጠላትን ከሁለት አቅጣጫ በመከብ ሲሆን በዚህ ጥቃትም አምስት የመከላከያ አባላት ሲደመሰሱ ሦስቱ ደግሞ ቁስለኛ ሆነዋል። በዚህ የተበሳጨው የአገዛዙ ሰራዊት በዙ 23 ደብረ ጽላሉ ወደ ተባለ ቀበሌ አርሶ አደሮች ለስራ እንደተሰማሩ ሕጻናቱና ሌሎችም የእርሰ ክፍሎች በተበተኑበት ህዝቡን ለመምታት በታሰበ መልኩ ከርቀት ሲደበድብ ውሏል። መረጃውን ያደረሰን የዮሐንስ አለማየሁ ብርጌድ ህዙ ግንኙነት ክፍል ነው። በሌላ መረጃም አማራ ክልል በሶስት መጠለያ ጣቢያዎች ጥለው የሚገኙ ተፈናቃዮች በዘላቂነት እንዲቋቋሙ ለመንግስት ጥሪ ያቀረቡ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ቻይናና ወይን ሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች ከእለት ደራሽ ሰብአዊ እርዳታ ባለፈ በዘላቂነት ራሳቸውን ችለው እንዲቋቋሙ ጥሪ ያቅርበዋል። ለደህንነታችን ሲባል ስማችን አይገለጽ ያሉ በደብረ ብርሃን ከሚገኙ የተፈናቃዮች መጠለያ ጣቢያዎች አንዱ በሆነው በቻይና ካምፕ እንደሚገኙ የገለጹት ተፈናቃዩ እንደተናገሩት እርሳቸው በተጠሉበት ካምፕ ብቻ ከ11 ሺ በላይ ተፈናቃዮች ይገኛል ያሉ ከቀደመ ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡም አምስት አመታት እንዳስቆጠሩ ተናግረዋል። ከዚህ ቀደም ድጋፍ የሚያደርጉላቸው መንግስታዊ ያልሆኑ አካላት፣ ግብረሰናይ ድርጅቶችና ባለሀብቶች ነበሩ ያሉት አስተያየት ሰጪ የጊዜ መርዘምን ተከትሎ ለጋሾቹ መሰልቸታቸውን ተናግረዋል። አሁን ላይ ምንም አይነት የምግብ እርዳታ እየቀረበልን አይደለም ያሉት ተፈናቃዮች ከአምስት አመታት በፊት የተሰሩት መጠለያ ጣቢያዎችም በጊዜ ሂደት ከአገልግሎት ውጭ ለመሆን እንደተቃረቡ አስረድተዋል። በተደጋጋሚም ጉዳዩን ከመሳወቃቸው የተነሳ መሰላቸት ውስጥ እንደገቡም በምሬት ተናግረዋል። ምንም እንኳን እንደነቀዘና ለምግብነት ለመዋል የሚከብድ ቢሆንም ከዚህ ቀደም 15 ኪሎ በቆሎ ይሰጣቸው እንደነበረ ግን አስታውሰዋል። በዚሁ በደብረሃን ከተማ ወይንሸት እየተባለ የሚጠራው ሌላኛው መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችም በተመሳሳይ ከፍተኛ ችግር ውስጥ መሆናቸውም በስፍራው ተጠለው የሚገኙ ተፈናቃይ ተናግረዋል። በመጠለያ ጣቢያ ውስጥ ከስምንት ሺህ በላይ ተፈናቃዮች እንደሚገኙ የተናገሩት አስተያየት ሰጪው እንደ ቻይና ካምፕ ሁሉ ከዚህ በፊት ደረግላቸው የነበረው የተበላሸ በቆሎም ጭምር ከቀረበላቸው ከሁለት ወር በላይ ማስቆጠሩን ገልጸዋል። ካምፑ ከዚህ በላይ ቁጥር ያላቸውን ተፈናቃዮች ይዞ ይዞ እንደነበረ የሚናገሩት ተፈናቃዮች ከሰሞኑ ባቄሌ ወደ ተሰኘው ሶስተኛ የመጠለያ ጣቢያ መወሰዳቸውንም አመልክተዋል። ተፈናቃዮቹ እንደገለጹት ወደ መጠለያው ከመግባታቸው በፊት በኦሮሚያ ክልል አራቱም የወለጋ ዞኖች ውስጥ ይኖሩ የነበር። ይሁንና በአካባቢዎች በተፈጠረው የሰላምና ጸጥታቱ ተፈናቅለው ወደ አማራ ክልል መጥተዋል። በተመሳሳይ በክልሉ ሰሜን ጎንደር ዳባት ወረዳ የሚገኙና አስተያየታቸውን የሰጡ ተፈናቃይ በትግራይ ይመሩት ከነበረው ኑሯቸው ተፈናቅለው ወደ አካባቢ መሄዳቸውን በመግለጽ በዛም ልክ እንደ ደብርሃኑ ሁሉ በርካታ ችግሮች ያጋጠማቸው መሆኑንም ጠቅሰዋል። የሚቀርብላቸው በቆሎ በወፍጮ እንኳን አይፈጩልንም የሚሉት ተፈናቃዩ አልፎ አልፎም ቢሆን የውጭ ተራድኦ ድርጅቶች ብቻ ድጋፍ እንደሚያደርጉላቸው ገልጸው ስንት ነገር የለመደ ቤት ንብረት የነበረን ሰዎች ነን ሲሉ ስለ ቀደመ ሕይወታቸው ያወሳሉ። ካምፕ ውስጥ እርዳታ ሳይሆን የምንቋቋምበት መንገድ ነው መንግሥት እንዲያመቻችልን የሚፈልገው ሲሉም ጥሪያቸውን አቅርበዋል። ጡት ቆራጩ የብልጽግና ሰራዊት በሰሜን አማራ ቀጠና በሊቦ ከምከም ወረዳ ንጹሐን አርሶአደሮችን ጨፈጨፈ። በትናንትናው ዕለት ጥቅምት 20 ቀን 2018 ዓ ም በሊቦ ከምከም ወረዳ ቡራ ግዚአብሔር ቀበሌ ልዩ ስሙ ጭሮዬ ከተባለ አካባቢ በመከላከያ ተብዮና የአማራ ህዝብ ጡትነካሽ በሆነው በሚሊሻ አባት ከ ልጁን እና ከብቶችን ግጦሽ ላይ በማገት ላይ የነበረን የስምንት አመት ህፃን ጨምሮ በአጠቃላይ ከሰባት በላይ ንጹሐን አርሶ አደርን አማራ ታጣቂዎች በአሰቃቂ ሁኔታ መረሸናቸውን የአይንማኞች ገልጸዋል። ከዚህም በተጨማሪ እዚሁ ቀበሌ ላይ ዘመድ ለመጠየቅ ከሌላ ቦታ የመጡ የቡራ እግዚአብሔር ቀበሌ ነዋሪ ያልሆኑ ተጨማሪ አባትና ልጅም በግፍ ተረሽነዋል። ከተረሸኑት ንጹሐን መካከልም አንደኛ ሞላ ታከለ፣ ሁለተኛ አስቻለው ሞላ፣ ሶስተኛ ሀብትያድ እንዲሁም ሌሎች ለጊዜው ስማቸው ያልደረሰን ወገኖቻችንም ተወልደው ባደጉበት ድረው ኩላውና አርሰው በኖሩበት ቀያቸው በብልጽግና አረመኔ አሽከሮች የጭካኔ ጥግ በተሞላበት አኳኋን ተረሽነዋል። ሌሎች ሁለት ንጹሐን አማሮችም ክፉኛ ቆስለው አመልጠው በህክምና ላይ ይገኛሉ። ይህ የዘር ማጥፋት ዘመቻ አሁን ላይ የተጀመረ ባይሆንም ይበልጥ ተባብሶ አድማሱን እያሰፋ በመቀጠል ላይ ነው ሲሉም የመረጃ ምንጮች ይገልጻሉ። የተከበራችሁና ተወደዳችሁ የቻናላችን ቤተሰቦች ስትከታተሏቸው የነበሩ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ መልካም ሁሉ ተመኝላችሁ በደህና ዋሉ።